እስኪ ውስታዝ የሌላ ጥያቄ ልጠይቅ። አንድ ሙስሊም ፈሷ ምልጦት እያወቀ መፍሳቱን ሶላት ቢሰግድ ምን ይሆናል? እንግዲህ ሲጀመር ሰላቱ መጀመሪያውኑ ተቀባይነት ስለሌለው ሰውየው ጎንበስ ቀና ብሎ ተነሳ እንጂ ሰላቱ ተቀባይነት የለው። ስለዚህ ሰላቱ ተቀባይነት ስለሌለው በሶላቱ ምክንያት ምን ያጋጥመዋል? ሶላቱን በትክክል ባለመስገዱ አላህ ምን ይቀጠዋል? እንግዲህ በሽንት ምክንያት ከሆነ የመቃብር ውስጥ ስቃይ ነው ተብሎ ነው የሚነገረው። በፈስ ምክንያት ከሆነ ደግሞ ሰውየ ሰላቱ ተቀባይነት ካልሆነ ሰውየ ካፊር ነው የሚሆነው። ስለዚህ ገሃናም ነው የሚገባው። ተመልከቱ፣ እንግዲህ ፈስ ገሃነም ያስገባል ማለት ነው። ሶላቱን በትክክል አድርጓል። ፈሱን ብቻ ነው የፈሳው። በፈስ ምክንያት ሰውየ ገሃነም ይገባል። የሆነ ሀዲስ መሃናምን ብዙ አስቀመጥ ነውና፣ ሴትዮ ባለፈው እዚህ ባወራንበት ሀዲስ ናይሮቢ ያለውን ሼክ ደውላ ጠየቀችው። ያ ውስታዝ ጥያቄ አለኝ። ምንድን ነው ጥያቄሽ? ምስትዮ ለውሲብ ተጠርታ ባልየውን እንብ ብትለው መላይካዎች እስከ ንጋቱ ይረግሟታል ይላል ሀዲስ አለችው። ኢናም አለ። ባልየው ምስትዮ እየፈለገች እምቢ ካላት መላእክቶች ረግሙታል አለች። እሱ አልተጻፈም ማለት ሴቲቱ፣ ቀጥሎ አክሎ ያመጣው ሀዲስ ነው የገረመኝ። ምንም ያህል ሰላቷን ብትሰግድ አለ ምጽዋት ብታደርግ ሀጅ ብትሄድ፣ ለባሏ እስካልተገዛች ድረስ ሰላቷ ተቀባይነት የለውም ማለ ክሳራ ነው። ይቀጥልና አንድ ባሪያ ከጌታው ዘንድ አምልጦ ኮብልሎ ወደ ሌላ ሄዶ ከሆነ ወደ ጌታው እስከሚመለስበት ጊዜ ድረስ ሰላቱ ተቀባይነት የለውም። ሁለቱም አስፈራሪቸው ነው። መሃናይም ቀጥል፣ እዛ ጋ አስወጥተን ራሳችን ቀጥልን። እንደ ጳውሎስ ስብከት አንተም ወርቅ እንደ ዳኔ ቤትን እንዳታዘጋብን። ታዋቂ የምትለው ኦርቶዶክስ አሁን ለእፎይ ቪዲዮ ትሰራለ ወይስ ለዛኛው እፎይ ለሚቃወም ምትለው? እፎይን ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል፣ እንትን ፈጥረውባቸዋል ሁሉ ነው። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰውሽ በቃ እንደዚ አይነት ሳይኮ ያላችሁ እንደዚ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም በሩቁ እንሽሽ ያርዱናል ይገሉናል። በቃ ይመለከተ ነው። እነሱ እንደፈለገ እኛን ይጠልዙ፣ እንደፈለገ ይቃወሙን፣ እኛ የእነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው፣ ባይዞ በጣም በጣም ከባድ ነው። ውሎ ሲያደር ቁጥር ቁጠር ሰው ይበዙ ነው። ቁጥራቸው አሁን በዝቷል፣ በርዝሬታቸው በጣም ሀይ ነው። የእኛን እጥፍ ነው፣ የእኛን እጥፍ ስላችሁ የፕሮቴስታንትና ኦርቶዶክሶች የተደምሮ እጥፍ ናቸው። እነሱ ብቻቸው አንተዛ ጋ ገና አማራና ትግሬ እያልክ እየተባላ ነው፣ እየቀነስክ ነው። ማጆሪቲ የተወሰነ ያለው ክርስትናው እዛ ነው። ዴዝሬቱ ሃይ ነው ክርስቲያኑ ላይ የነሱ በርዝሬት ደግሞ በጣም ሃይ ነው። በዛው መጠን የምታሽቃብጠው ደግሞ አንተ ከነሱ ጋር ነው። ና አንዳንዶች አንዳንድ ነገሮችን እያወቀን ማንናገራቸዋሉ እያወቀ ነው ሆዲ ፍጀው እያለ ማለት ነው። እናወራለን አሁን እስልምና ከሚሰሩ ልጆች ጋር ያለውን ሁኔታ አብዛኛው ህዝቡ ገና ምንም እስካሁንም ከእንቅልፉ አልነቃም፣ ምንም ያቀውም ነገር ስለሌለ ማለት ነው። እና እንደዛ ነው መጋፈጥ መልመድ መቻል አለባችሁ። መጋፈጥም መልመድ እስካልቻላችሁ ድረስ ከባድ ይሆናል። በደንብ መጋፈጥ መልመድ አለባችሁ፣ ቻሌንጅ ማድረግ አለባችሁ፣ ማወቅ መቻል አለባችሁ። ኢየሱስ ጌታ ነው ሲለ አይደለም ብለህ መከራከር የለብም። ጌታ ነው እንደምትለውና እንደምትለው አሁን ደግሞ የእኛ የሚመጣው ኢየሱስ ጌታ ነው አማላጅ ነው የሚል ሳይሆን የሚመጣብህ ኢየሱስ ነቢይ ነው ነቢይ ብቻ አምላክ አይደለም የሚል ነው የሚመጣባችሁ። ነው ደግሞ መጥቶባችኋል በተለያየ ከተማ ላይ ወላይታ ሶዶ፣ ካምባታ፣ ሀዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ፣ አዳማ፣ ጅማ፣ አሁን በደረሱ መረጃዎች ማለት ነው ወልቂጤ፣ በየመስመር ላይ ስብከት ተጀምሯል። በየአደባባይ ላይ ዘው ማለት ነው እንደዱሮ ኢየሱስ ያማልዳል ያማልድም ከሚለው ጋር እንደምትመከራከረው ወይንም ደግሞ እንደዛ አይነት ነገር አይደለም። በእውቀት መሞገት መቻል አለብህ። አትሊስት ወተህ እስልምናው አላህ እንዲህ ነው፣ መሐመድ እንዲህ ነው፣ ሀዲሱ ላይ እንደዚህ ይላል፣ መሐመድ እኮ እንደዚህ አይነት ሰው ነው እያልክ እንደምታደርገው አይደለም። እሱ ማድረግ ባትችል እንኳን አንተ ሊያነሱትን ምላሽ መስጠት መቻል አለብህ። ነገር ልናገር እ በጣም የሚያሳዝነኝ ነገር ልናገር እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለው ድጋፍ የለንም። የማንም የቤተክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው። ያበረታታቸዋል። ኡስታዞቻቸው አብረዋቸው ከእነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱ እንዲፌንድ ያደርጋል። በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር ሌሎችም፣ ሁሉም እኛ ኦርቶዶክሳውያን እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው አብረው ነው የሚቀጠቅጡ። ለገንዘብ ብለው አላያችሁትም? ቲክቶክ በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባለው። እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው፣ ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደውኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍ ጨረጫ ካለችን ጊዜ ይሰውረን ከሰዓቷ ለይተን እንደው ባንፍጨረጨር ስንቱ ጴንጤው ስንቱ ሰልሞ ነበር ስንቱ ስንቱ ስንቱ ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱ። ለምን ለማካበር አይደለም ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል። አይደለም ሚዲያው ለሁሉም ሰው ድሉ ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። ሀያ አራት ሰዓት ነው የሚሰሩት የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚህ ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ማን ነበረው? ማን ነበረው? እስኪ ሀይ የሚለው ተበትናችኋል። ነበር የምትቀርቡት ቢያንስ ቢያንስ እንኳን ቢያንስ ድጋፍ ስጡን፣ እውቅና ስጡን። አደለም ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ትቃወሙ። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡን አላችሁ። የእኛን ውጣ ውረድ ታቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ ከስንት ቦታ ለሚሰነዘር መልስ። የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ የነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሀይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሀይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተ ክርስቲያን አባት ጥቀስ። የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል ለበጋዝ አይደል እንዴ ፕሮቴስታንቱም ላይ ምላሽ የምላሽ መጽሐፍቶችን የሚጽፈው ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ ሐራሳት ነው ዳዕዋ ያደርጉት እኮ ከዛ ስንቱን ነው ወደ እስልምና ያመጡት አይገዳችሁም እንዴ ሰው ከቤተ ክርስቲያን ሲወጣ እኔ ሊገደል ሊያስጨንቀን ይገባል ኦኬ እሺ እናንተ እዛው ናችሁ እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣል ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችን ከዚችን ብለን እርስ በርሳችንም ተደጋግፈን ይዘን መጠን ከነሱ ጋር መከራከር ጀመረ። እንደ ልጅ ልንሳሳት እንችላለን። ምክንያቱም አቅጣጫ ያሳየን ሰው የለማ አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው ማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል እ እኛ ልጆቻችሁ ነን ቢነገረን፣ ማንሰማ ሰዎች አይደለም። ተዉ ብንባል ማንሰማ ሰዎች አይደለም። በራሳችን ተነሳሽነት የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን ወዚ ጋ ብንፍጨረጨረው እንጂ እኮ ለእኔ ለልደ ተቃልኮ የምጠቅሙኝ ነገር የኔ ፎሎር ሚሊየን ቢገባ አንድ ዳቦ ይገዛልኛል አይገዛልኝም። ምንም ያደረግልኝ ነገር ለ የለት ጉርሴን ሲተኛል በቀይረው ልብስ ይዘኛል አይስተኝም። ኑርበትን ቤት ላይ ከፍልኛል አይከፍልልኝም። ሚሊየን ሰዎች ተከታይ ኖሩ ማለት ምንም እኮ አያደረግልኝም። ብቻ እግዚአብሔር ለሁሉም ጊዜ አለው፣ ቢዘገይም ማንም አይቀድመው። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳሉ፣ ጠብቃለሁ በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም ወይም ደግሞ ማየውን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው ጌታ ኢየሱስ ክርስቶስ? ጴጥሮስ፣ ጴጥሮስ ትወደኛለህ? ያለው ያለው ተወደኝ ከሆነ በጎቼ እንጠብቃለን። ለሶስተኛ ጊዜ ጠየቀው። ጴጥሮስ፣ ጴጥሮስ ተወደኛለን አለ ስሞን፣ ጴጥሮስ ትወደኛለህ? አዎ እወድሃለሁ ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ እያለ ደግሞ ሲናገር እንሰማለን። እና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመውም። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመውም። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በማ ላይ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን። ቆጠራቸው ላይኖር ይችላል። ነቢ አለይሂ ሰላም እናታችን ዓኢሻ በስድስት ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው። የማልቀበልበት ምክንያት እኔም ማላደርገው ዛሬ፣ የስድስት ዓመት ሴት ልጅ አልጠይቅም። እኔ በምን ተአምር የስድስት ዓመት ሴት ልጅም አልዳርም። ያ ማለት ነቢይ አለ ሰላ ሰላም ደግሞ ከእኔ በላይ ይህንን ጉዳይ ይርቆታል ይጸየፉታል። ማይዋጥ ከሆነ ለእኔ ማንም ሰው ማይዋጥለት ነገር ነቢዩ ብቻቸውን አያደርጉትም። እንዴት ብትሉ ነቢይ አለ ሰላ ሰላም እንኳ የራሳቸውን ሴት ልጆች የዳሯቸው አቅመ ሄዋን ካለፉ በኋላ ነው። ስለዚህ የቁጥር ስህተት ይኖርበታል እንጂ ይሄ ታሪክ በምንም ተአምር ነቢዩ አለ ሰላ ሰላም በስድስት ዓመቷ አያገቧትም፣ በዘጠኝ ዓመቷ አይወስዷትም ብዬ ነው ማምነው። እንዲህ ብዬ ማመኔ ደግሞ ከአርካን ኢስላም ጋር ተጋጨ፣ የዲኑ ትልቁ መሰሶ አፈረስክ የሚባል አደለም፣ ብዙም ይችሁለት አደለም። ሲቀጥል ነቢዩ የሰሩት የተናገሩትና አይተው ያጸደቁት ነገር በሙሉ ሱና ነው እየተባለ ነው የሚሰበከው። በየትኛው ክፍለ ዘመን ያሉ መሻይኮቻችን ይህንን ሱና ሀይ ለማድረግ እነሱ እንደሚሉት ለምንድን ነው ታዲያ የስድስት ዓመት ሴት ልጅ የማያገቡት ወይም የስድስት ዓመት ሴት ልጆቻቸውን ለሀምሳ አራት ዓመት እኩያዎቻቸውን ለምንድን ነው የማይድሩት? ሱና መሆን አለበት አይደለ? ነብዩ በስድስት ዓመቷ ከሆነ አይሻን ያገቧት ስለዚህ ሙስሊሞችም የስድስት ዓመት ሴት ልጆቻቸው መዳር አለባቸው። ሱና ነዋ። ወይም ደግሞ ሽማግሌዎቹ የስድስት ዓመት ሴቶች ማግባት አለባቸው። ሱና ነዋ። ስለዚህ ይህ ታሪክ ነው፣ ምንም የሚጠቅም ነገር የለውም። በስምንት የሚያግባት በሰጠኝ የሚያግባት በሀያ የሚያግባት ለውጥ የለውም። እንደኔ እንደኔ እናታችንን አይሻ ሊያገቧት የሚችለው አቅመ ሄዋን ካለፈች በኋላ ነው በምንም ተአምር ስንት የአረብ ሴት በነበረበት ዘመን ላይ ነቢዩ ነጥለው እሷን በስድስት ዓመቷ የሚያገቡበት ምንም ምክንያት የለም እንዲህ ስለሆነ ሙቀት ሀገር ስለሆነ ሰውነታቸው ቶሎ ስለሚገዝፍ ነው ምናምን ይህ ሁሉ ማብራሪያ አያስፈልግም። ነቢዩ ዐለይሂ ሶላቱ ወሰላም ማንም ሰው ሊጸየፈው የሚችለውን ነገር ከማንም በላይ ይጸየፋሉ ስለዚህ ይሄ ታሪክ ሆኖ ሳለ እንደ ዲን ይዘን ይህንን ካስተባበልክ አያደርጉም ካልክ ሙቼ ይገኛለሁ ነው አያደርጉትም ነቢዩ ድካም አያስፈልገው ታሪክ ነው ስህተት ሊኖረው ይችላል። ሙሉ በሙሉ ቅጥፈት ሊሆን ይችላል። ውድቅ ሊሆን ይችላል። አለቀ። ስለዚህ ይህንን ጉዳይ ትልቅ ጉዳይ አይደለም። ግን ቅድም እንዳልኳችሁ ይህንን ጉዳይ አደረጉ ስንል ዛሬ ማንም ሼክ አድርግ ብትሉት አያደርጋት። ለምን ሱና ነው ብለህ የስድስት ዓመት ሴት ልጅ ለሀምሳ አራት ዓመት ጓደኛህ ትድራትን ብትሉት እሺ አይልም። ልጅናት ይላል። ለምን ለራስህ ሴት ልጅ ስትምርት የስድስት ዓመት ሴት ልጅ መሆን አለባት ብለህ አትጠይቅም። ቢባል እሺ አይልም። ልጅናት ምን ብይ ነው። በሀምሳ አራት ዓመት የስድስት ዓመት ሴት ልጅ ማገባው ይላል።

ብዙ የሚያምታታ ግራ የሚያጋባ ጥያቄ አይደለም። መጅሊስ ስለ እፎይ ምን እየሰራ ነው የሚለውን እነግራችኋለሁ። ተከታተሉ፣ ፎሎ አድርጉ፣ እንቅስቃሴ ላይ ነን ምናምን። ቁርአኑ የሚናገረው በአላህና በነብዩ ላይ የተናገሩትን ግደሉ ነው። መጅሊሱ እየተንቀሳቀሰ እምትሉን ደግሞ ለክስ ነው። አይቀረንም። መጀመሪያ ከፈረዱ በኋላ ክስ ከክስ በኋላ ፍርድ ወይስ ከፍርድ በኋላ ክስ? በዚያውስ ላይ ለየትኛው ስህተቱ ነው የምትከሱት? የሐምሳ ሦስት ሽማግሌ መሐመድ የስድስት ዓመት ሕፃን አገባ ብሎ መናገሩ ነው ወይስ በጦር ምርኮኞች ከሆኑና በባህርነት ከተያዙ ሴቶች ጋር ዝሙት መፈጸም የሚፈቅደውን ቁርአን ግልጽ አድርጎ ማውጣቱ ነው ነው ወይስ ጀነት የሚገባ ሰው ሰባ ሁለት ሴቶች ጋር ሰባ ሁለት ሴቶችን ያገባል ብሎ የተናገረውን ሐዲሱ የተናገረውን ግልጽ አድርጎ መናገሩ ነው ነው። የትኛውን ስህተቱ መሐመድ መተት ተደርጎበት ነበር የሚለው ነው ስህተት። ለየትኛው ስህተት ነው ክስም ትመላለሱት? ምን ምናልባት እንኳን ዳይረ ጸድሳን ቢሆን የንግግር የንግግር ችግር እንኳን ቢሆን መንግስት እኮ ቅዳሜ አስገብታችሁ እሁድ የሚፈርድላችሁ የእናንተ ተቋም ጥገኛ አይደለም እኮ። መንግስት ሀገር መሪ ነው፣ ህግ አለ። ህግ የሚፈርደው የሁለቱን ወገን መረጃ ይዞ እንጂ፣ ዝም ብሎ እናንተ ስላመጣችሁት በመጣ የሚፈርድ አይደለም እኮ። ትክክለኛነቱ እሄ፣ አይደለም ለተጠየቃችሁት ጥያቄ ወይም መልስ መስጠት ነው። መልስ በመስጠት ካልተባበራችሁ ደግሞ ስህተት ላይ መሆናችሁን መረዳት ነው በቃ ሲሆን ወርቅ ላበደረ ጠጠር እንደሚባለው ሆነ እንጂ፣ እፎይ ባለውለታችሁ ነበር። እፎይም ብቻ ሳይሆን ሌሎች ብዙ መምህራን ነበሩ። ስለ እስልምና ትክክል እንዳልሆነ የነቢዩ መሐመድን ስህተት አላህ የምትሉትም ስህተት ብዙ ነገር ተናግረው ነበር። ግን እንደ ማስተሃቀር፣ እንደ ትችት እንደ ፍጅት ወይም ደግሞ እናንተ ደስ እንዳይላችሁ እንደሚከፋችሁ፣ እንዲከፋችሁ ተደርጎ የመጣ ሀሳብ አድርጋችሁን የምትታዩት እንደዛ አልነበረም። ባለ ውለታችሁ ነው። ትክክለኛ መንገድ ምራን እያላችሁ እድሜያችሁን ሙሉ ከምትፈጁት ትክክለኛው መንገድ አነ ውእቱ ፍኖተ ጽድቅ ወይሆን አነ ውእቱ ትንሣኤ፣ ወሕይወት አነ እኔ ሕይወትና ትንሣኤ ነኝ። እኔ እውነተኛ መንገድ ነኝ እያለ መንገድ ምራን ማለት ነው እየነገራቸው

ለእናንተ የሚደረግ ውለታ ነው የነበር። እንዲሁም ከስህተት እንድትመለሱ ተስፋ መንግሥተ ሰማይ እንዲኖራችሁ ከዚህ የዝሙት አስጠያፊ ንግግሮች ሁሉ ነፃ እንድትሆኑ ለምሳሌ አንድ ስላም የሚስቱን ዕርቃን ማየት አይፈቀድለትም ባሬው በምርኮ የተያዘች ከሆነ ግን ወይም ደግሞ ለዝሙት ተግባር የሚፈጽምባት ሴት ከሆነች ግን የእሷን ማየት ይፈቀድለታል። አሁን ይህ አሁን ይህ ያስተምህሩ ነው። እንዲህ አይነቱም ነው መቃወም መቃወም ያለባችሁ፣ እንጂ እፎይን እንደዚህ እናድርገዋለን እፎይን እናስይዛለን ጉዳዩ እናስፈጽማለን ስትሉ ስትሉ እናንተ ጉዳይ አስፈጻሚ ስትሉ በሱ ወገን ያሉት ደግሞ ምን ሊያደርጉ እንደሚችሉ ማሰብ አለባቸው። በዚያም ላይ ደግሞ በዚያም ላይ ደግሞ አሁን የተናገርከው ይህ ባይሆን ማለት ምን ማለት ዘዋሪ ባይፈረድልን ለማለት ነው። መጅሊሱ ባደረገው እንቅስቃሴ ላይ ትክክለኛ ፍትሕ ወይም ፍርድ ባናገኝ የራሳችን እንቅስቃሴ እናደርጋለን ብለናል ብላል። እንቅስቃሴውን እንጠብቃለን ይባላል። ቁርአን ውስጥ የለም ይላል። ለምብብል ክርስትና የሚል ለምብብል የት ታውቃለህ? ብዙ ዝም ብሎ አምብቦ ስ ክርስትና የሚል አውጣ እንደውም ክርስቲያኖች ብሎ ስለ ክርስቲያኖች ያልተነሳበት ቦታ አለ። ቁራን ብለህ ነው የምታስበው? አይ ወንድሜ፣ ክርስትና ባህላዊ። እሺ ወንድሜ፣ ቆይ ላምብልህ። እሺ፣ አንድ ጊዜ ሱረቱት ተውባ ሱረቱት ተውባ፣ አንዳንዶቹ እሺ፣ ይሆንልህ። ለማንኛውም እኔ ምንም አልልህም። እስልምና ናጥነቱ የገባ ሰውዬ እስልምና ውስጥ ክርስቲያን የሚል የለም ይላል። እሺ ቁጥር ሰላሳ እንዲህ እንደዚያ ማለት አይደለም። እሺ አረ አረ ቆይ ቆይ ላንበብ። ችግር የለውም ችግር የለውም። አንተ በጣም አጥንተህ ስለሆነ የገባኸው፣ እኔ ሊሆን ይችላል የተሳሳትኩት። ቆይ ላንበብሽ። አይሁድ ኡዘይር ያለህ ልጅ ነው አለች፣ ክርስቲያኖች አልመሲህ ያለህ ልጅ ነው አሉ። ይህ ባፋቸው የሚናገሩት ቃላቸውን፣ የነዛን ከነሱ በፊት የካዱ ሰዎችን ቃል ያመሳሰላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳል? ክርስትና የሚለው ማለት ነው ነሳራ ማለት ነው። ነሳራ ማለት ክርስቲያን ማለት ነው። አንተ እኮ በጣም ምሁርነት የሙስሊሞች ምሁሮችን ክርስቲያኖች ያሉት ተሳስተዋል ለማላገጥ እና ለመስደብ ነው። አንተ የማታረጋግጥ አውራ ነሳራ ማለት እያላገጥክ ያለው ትርጉሙ ክርስቲያን አይደለም ነው። እኔ እኮ ልክ ነህ እኮ። እኔስ ምን አልኩኝ ታዲያ? አንተ ከሙስሊም ሙራን የበለጠ ምሁር ስለሆንክ ክርስቲያን የሚል የለም ቁርአን ውስጥ አልከን እኮ። ነሳራ ማለት ክርስቲያን ማለት ነው። አረብኛው አረብኛው እንዳልሆነ ጠይቂያለሁ። ማንን ነው የጠየቅኸው? ማንን ነው የጠየቅኸው? እኔ የምጠይቀውን አካል እጠይቂያለሁ። ስለዚህ ዋሽተሃል ማለት ነው። ብራዘር፣ እሺ አድምጣ አልዋሽኝም። በትክክል ናቸው። ይሄው ላሳያ፣ ይሄው ላሳይ ወይ ላሳይ ወይ ልክፈት። አይቼዋለሁ እኔ ትርጉሙን እኮ በአማርኛው እንደዚህ ይላል። ካዲያቸው ታዲያ ሙስሊሞቹን ካዲያቸው፣ የተረጎሙትን ካዲያቸው። ለምን ከደውለው ለምን ከደውለው። በቃ በርታ ታዲያ። አድምጥ ወይ አድምጥ ብራዘርዬ። ሰው ይህን ያክል ሕሊና ሲሸጥ ጥሩ አይደለም። አድምጥና ልንገርህ። አሁን አንተ ምረጥና ነገረኝ። ቆይ አንድ ጊዜ እሺ ቁርአኑን የተረጎሙትን ሰዎች ታምናለው ወይስ አታምንም? መልስልኝ። ባጭ ቁርአን በተረጎሙ ሰዎች አዎ ቁርአንን በሚዘግ ከስልምና ትልቅ የምትቀበሉት ያለ መስማትን ነው የሚመስለው። ተረጋጋን አስመኝ አሁን ጥያቄን ትክክል መልስልኝ። ቁርአን እኔ ለሙሐመድ ትልቅ ክብር አለኝ ነገር ግን እሱ ከሚያነሳው ሐሳብ ጋር ቅሬታ አለኝ። እሱ በአምስት መቶ ሰባ ዓመተ ምህረት ነው የተወለደው። ያ ማለት ከኢየሱስ መምጣት ከመቶ ዓመት በኋላ ማለት ነው። ይሄ ማለት በግልጽ ኢየሱስን አላየውም ማለት ነው። በተደጋጋሚ በቁርአን ውስጥ መሐመድ ላይ ኢየሱስ ያለውን ክብር ሲናገር ጥሩ መምህር እንደሆነ ሲናገር ይስተዋላል። ነገር ግን በቁርአን በተደጋጋሚ መሐመድ ኢየሱስ አምላክ እንዳልሆነ ይናገራል። በወንጌል ውስጥ እንደ መሐመድ በ570 ዓመተ ምህረት ያልተወለዱ ኢየሱስን ያዩ የዓይን ምስክሮች በመጀመሪያው ክፍለ ዘመን አጋማሽ የኖሩ ኢየሱስን ያዩ፣ ከእርሱ ጋር የሄዱ፣ ከእርሱ ጋር የተነጋገሩ ኢየሱስ አምላክ እንደሆነ ተናግረዋል። ስለዚህ አሁን እንዲህ ሚል መደምደሚያ ላይ ደረሱ። አንደኛ ኢየሱስ አምላክ አይደለም ካልን ኢየሱስ አምላክ እንደሆነ ከሐዋርያቱ ሰምተናል። ስለዚህ ማንን ነው ማመን ያለብን? ትክክለኞቹን ነው የዓይን እማኞች ወይስ ከ አምስት መቶ ሰባ ዓመት በኋላ የመጣን አንድ ሰው? አንደኛ ዮሐንስ መልእክት ምዕራፍ አንድ ቁጥር አንድ ላይ እንደዚህ ይለናል፤ ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን ባይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናውራለን። ይህንን ቅዱስ ዮሐንስ ሐዋርያ ዮሐንስ ነው የሚናገረው። ሕይወት ተገለጠ አይተንማል፣ እንመሰክርማለን፣ ከአብ ዘንድ የነበረውን ለኛም የተገለጠው የዘላለም ሕይወት እናውራለን እንቀጥላቸዋለን ብሎ ይናገራል። በእጆቻቸው የዳሰሱት በአይኖቻቸው ያዩት አብረውት የነበሩት 33 ዓመት ተኩል እዚህ ምድር ላይ ጌታችን ሲመላለስ በሰው መልክ ተገልጦ በዚያን ወቅት አብረው ነበሩ። አብረው በልተዋል፣ አብረው ጠጥተዋል፣ አብረው አገልግለዋል። ኤቭሪቲንግ ሲያደርግ ጌታችን ኢየሱስ አብረውት ነበሩ ማለት ነው። ስለዚህ ስለ ጌታችን ኢየሱስ ክርስቶስ ምስክርነት መስጠት የሚችሉት አብረውት የነበሩት አብረው 33 ዓመት ተኩል የነበሩት ናቸው ወይስ በ530 ዓመት ምህረት የተወለደው ሙሐመድ ነው? እስኪ እቺ ሎጂካል ጥያቄ ሙስሊሞች በቅንነት እንድትመልሱልኝ እጠይቃቸዋለሁ ማለት ነው። ታችን ኢየሱስ ክርስቶስ አምላክና ፈጣሪ ነው። ማራናታ